ዮሐንስ አፈወርቅ ከእስክንድርያ አገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናሲያ ነው። ቁጥሩም ከሰለስቱ ምዕት ነው። ሊህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም አስተዳደግ አሳደጉት። ትምህርትንና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርት ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና ከዚህም በኋላ ገና በታናሽነቱ መነኮሰ። የዚህንም የኃላፊውን ዓለም ጣም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሠሩ። ወላጆቹም በሞቱ ጊዜ ከተውለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪናኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድል እየተጋደለ ኖረ። በዚያም ገዳም ሱሪያዊ ጻድቅ ሰው ስሙ ሲቲኮስ የሚባል መነኮስ ነበር። እርሱም ወደፊት የሚሆነውን መንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ቅዱስ ጴጥሮስንና ቅዱስ ዮሐንስን አያቸው። ወደ ቅዱስ ዮሐንስ አፈወርቅ ገብተው ቅዱስ ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስም ወንጌልን ሰጠው። እንዲህም አሉት በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማያት የተፈታ ይሆናልና በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ከጌታ ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ቅዱስ ጴጥሮስ ነኝ። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልሁ ይህን ቃል በጠላት ላይ የእሳት ሰይፍ የሆነ ሐዋርያ ዮሐንስ ነኝ ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምእመናንን በቀናቸው ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል። ጻድቅ ሲስቆስም ይህን ራእይ ባየ ጊዜ ቅዱስ ዮሐንስ አፈወርቅ ቸርታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህም በኋላ በቅዱስ ዮሐንስ አፈወርቅ ላይ የመንፈስ ቅዱስ ጸጋ በላዩ ወርዶ አደረበትና ብዙ ድርሳናትንና ተግሣጽን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትንና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደበረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያዩ ደንግቶ በምድር ላይ ወደቀ። መልአኩም አርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ፣ አትፍራ፣ ተነሳ አለው። ቅዱስ ዮሐንስንም ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛልና አለው። የእግዚአብሔር መልአክም ሠራው ዘንድ የሚገባን ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘን ለመሥራት ልብንም አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አላፋትም ትምህርትን ተቀብለው ትዛዝህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጽና ብርሃን አምድ ትሆን አለህና እነሆ የአንጾኪያ ሊቀጳጳሳት ወዳአንተ ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትና ዲያቆናት በየማዕረጋቸው ይመጣሉ። የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፍላቴያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህን ቅዱስ ዮሐንስንም ይዞ ቅስና ሾመው። ቁስጥንጥንያ ሊቀጳጳሳትም ባረፈ ጊዜ ንጉሥ አርካዲዮስ ልኮ አስመጥቶ ቅዱስ ዮሐንስን በቁስጥንጥንያ ላይ ሊቀጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀጵጵስናው ሥራን ላይ ጸና ሕይወትነት ባላቸው ትምህርቶችና ተግሳጾች ብዙን ሕዝቡን ሁል ጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስቱ ወገን ሕግን የሚተላለፉትን ሁሉ ይገስጣቸዋል። ማንም አይፈራ ፊት አይቶም አያደላም። የንጉሥ አርቃዲዎስ ሚስት አውዶክስያም ገንዘብ ወዳጅ ስለሆነች ያንዲት ድሃ መበለት ቦታን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ አፈወርቅ መታ። ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የደሃዋን ቦታዋን መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙን እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታም ስለ ክፉ ሥራቸው ከሹመታቸው እርሱ ሻራቸውን ኤጲስ ቆጶሳት ሰበሰበች። እነርሱም ንግሥቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራካያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዚያች ደሴት ሰዎች በክፉ ሥራ ጸንተው የሚኖሩ ከአዲያን ሆኖ አገኛቸው። ቅዱስ ዮሐንስ አፈወርቅም አስተማራቸው፣ ገጽጻቸው፣ በፊታቸው ስላደረጋቸው ድንቆች ታምራት ወደ ክርስትና ሃይማኖት አስገባቸው። የሮሜ ንጉሥ አኖሪዮስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ አፈወርቅ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዲዮስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ተተታችንንም ተቀብለህ የከበረ ቅዱስ ዮሐንስን ከስደቱ ካልመለስከው በአንተና በኛ መካከል ሰላም አይኖርም። መልእክታቸውንም ባንበበ ጊዜ እጅግ አዘነ። ሚስቱን አግዶ ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታ አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሪዎስና የጳጳሳት ዮናክኒዶስም በሰሙ ጊዜ መልእክትን ላኩ። የጳጳሳቱም የከበረ የቅዱስ ዮሐንስ አፈወርቅን ከስደቱ እስክትመልሰው ድረስ ስጋውና ደሙን እንዳትቀበል አውዶክስያን አወገዛትም። ከዚህም በኋላም የከበረ ቅዱስ ዮሐንስ አፈወርቅን የመልሱት ይመልሱት ዘንድ ንጉሥ ላከ። ግን ሞቶ አገኙትም። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ አደረሱት። የከበረ ቅዱስ ዮሐንስም በተሰደደበት አገር እንዳረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናግኒዶስ መልእክት ጽፈው አስረዱትም። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተክርስቲያን ገብታ ስጋውንና ደሙን እንዳትቀበል ልኮ አውዶክሲያን አወገዛትም። እየለመነችውም ስምንት ወር ያህል ኖረችም። በብዙ ልመናም ፈታት። ነገር ግን ጭንቅም በሆነ ደዌ እግዚአብሔር አሰቃያትም። ያድናት ዘንድ ገንዘቧን ለባለ መድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ አፈወርቅም መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት ከደዌዋም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ታምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃድዮስ ጋር ተቀምጦ ሳለ ንጉሡ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምናሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል ወንጌላዊ ማቴዎስ ቅዱስ ድንግል መቤታችን ማርያምን የበኩር ልጇን እስከ ወለደች ድረስ ዮሴፍ አላወቃትም ስለምን አለ ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው የከበረ ቅዱስ ዮሐንስ አፈወርቅም ንጉሥ ሆይ እንዲህ አትበል እንዲህ አንተን እንደምትለው አይደለም የከበረች ድንግል መቤታችንስ የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜም የእርሱ ኅብረ መልክ በሚለዋወጥ ጊዜም ከእርሱ ጋራ መልኳ ይለዋወጥ ነበር። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንዲታይ የወይን ጠጅም ቢጨምሩ ያንኑ መስሎ እንደሚታይ፣ ወይም በውስጡ የተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠልያ ቢገባበትም ቅጠልያ መስሎ እንደሚታይ፣ ድንግልም በሆዷ ውስጥ የልጇ መልክ በሚለዋወጥ ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበር። እንደ ሮማን አባ የምትቀላበት ጊዜ አለ። እንደ ናርዶስም የምታብለጨልጭበት ጊዜ አለ። የለመለመ ቅጠል የምትመስልበትም ጊዜ አለ። ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ በቀድሞ ሕብረ መልኳ ተወስናለት፣ መልኳን ተረዳ ማለት ነው አለው። በዚያም ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሠራ የመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና፣ አፈ ወርቅ ዮሐንስ ልሳን ወርቅ ዮሐንስ አፈ በረከት ዮሐንስ መልካም ተናገርህ፣ የሚል ቃል ከእርሱ አወጣ። ንጉሡና ከእርሱ ጋር እያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያም ጊዜ ንጉሥ አዝዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ አፈ ወርቅን የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ቅሚታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስንም ከዚያች ቀን ወዲህ ልሳን ወርቅ ብሎ ጠራው። አፈወርቅም ተብሎ እስከ ዛሬ ተጠራ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።